ይማሩ እንዴት ናችሁ ም ይማሩ ቻናል ዛሬ የምናየው ስለ ስራ ቃለምልልስ ጆብ ኢንተርቪው ነው። ከዚ በፊት ት እሱም ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን እንዳትረሱ። ን ያላቸውን ታ አስተያየት እንድንሰራላችሁ የምትፈልጉት ቪዲዮዎች ካሉ አሁን ወደ ቪዲዮ ንግባ። ሶ ፒክቸርስ ገራሚ ስራ እድል አጋጠማችሁ። ብዙ ብዙ ጊዜ ሬዚሜ ስትሰሩ ለፍታችኋል። ን ፋይናሊ ካመለከታችሁ በኋላ የስራ ኢንተርቪው ተጠራችሁ። በደን ነርቨስነስ አለ፣ በጣም ትጨነቃላችሁ። ገብታችሁ ምን አይነት ጥያቄ ኤክስፐክት ማድረግ እንዳለባችሁ አታቁም፣ ምን አይነት ምላሽ መስጠት እንዳለባችሁ አታቁም። ኖርማል ነው ያጋጥማል። ሶ በዛሬው ቪዲዮ የምናየው እንዴት ነው ጆብ ኢንተርቪው ላይ የስራ ቃለ ምልልስ ላይ ገብተን በግልጽ እና በቀላሉ ተዘጋጅተን ተሳትፈን ልንወጣ የምንችለው የሚለውን እናያለን። ዛሬ አብሮን የሚሳተፍ ተማሪ ይዘን መተናል። እንድሪያስ ይባላል። ዲፍረንት ቨካቡላሪዎችን ይዘን መተናል። አንድ ላይ ጥያቄዎችን እንሰራለን፣ ተያያዥነታቸውን እናያለን። ሶ ላስ ጌት ኢንቱ ዘ ቪዲዮ ቢፎር ኤኒቲንግ። ጆብ ኢንተርቪው ወይም የስራ ቃለ ምልልስ ምን ማለት ነው የሚለው ማየት አለብን። ጆብ ኢንተርቪው ማለት ኢትስ አ ፎርማል ሚቲንግ ቢትዊን አፕሊከንት እና ኤምፕሎየር። እዚህ ጋር ሁለት ቃላቶች ላይ ፎከስ እንድታደርጉልኝ ይፈልጋለሁ። አፕሊካንት እና ኤምፕሎየር ማለት ነው። ሶ አፕሊካንት ማለት ለስራው የሚያመለክተው ሰው ማለት ነው። ለስራው እንዲቀጠር ፈልጎ የሚያመለክተው ሰው። ኤምፕሎየር ማለት ደግሞ ያህንን ስራ እድል አመቻችቶ ሊቀጠር ፈቃደኝነት ያለው ሰው ማለት ነው። ሶ ይሃ ፕሮሰስ በስራ ቃለ መልስ ላይ የሚኖረው ፕሮሰስ ምንድነው? አመልካቹ ለስራው ብቁ ነው ወይስ አይደለም የሚለውን ለማወቅ የተለያዩ ጥያቄዎች ይኖራሉ ማለት ነው። ከነዛ ጥያቄዎች ውስጥ እነዚህ ቫካቡላሪዎች ይወጣሉ። ወርክ ፖዚሽን አለ፣ ኤክስፒሪየንስ፣ ስኪልስ፣ ስትሬንግዝ ዊክነስና ሬስፖንሲቢሊቲስ ማለት ነው። እዚህ ጋር ልብ ብላችሁ እንድታውቁ ምፈልገው ሁሉም እዚህ ጋር የጻፍኩላችሁ ቫካቡላሪዎች ተያያዥነት አላቸው። ኤክስፒሪየንስ አለ ከስኪል ጋር ተያያዥነት አለው። ምክንያቱም ኤክስፒሪየንስ ሲኖረው ስኪል እንዲቨሎፕ ማድረግ የምንችለው አት ዘ ሰም ታይም። ስትሬንግዝ ሲኖረን ዊክነስ ይኖረናል ማለት ነው። ከዛ ደግሞ ሬስፖንሲቢሊቲስ ውድ ሳላሪ የተያያዙ ናቸው ማለት ነው። ዛሬ እንድሪያስ የራሳችንን የስራ ዘርፍ እንቀጥራለን እንፈጥራለን ን የተለያዩ ጥያቄዎችን እንሰራለን። እስኪ በአንተ ፍቃድ ምን አይነት ወርክ ፖዚሽን እንዲኖረን ወይም የስራ ዘርፍ እንዲኖረን ትፈልጋለህ? እንደ ካሽ የሆነ ሰርታል። ዛሬ ካሺየር ሆነን እንመለከታቸዋለን ማለት ነው እነዚህን ጥያቄዎች ኦኬ። ዎርክ ፖዚሽን ማለት ከምንም በፊት የስራ ዘርፍ ነው። እሱ እንድታውቁ ፈልጋለሁ። እንደራስ ከዚህ በፊት ከአሸርነት ሰርቶ ስለሚያውቅ የተለያዩ ጥያቄዎችን በዛ ዘርፍ እንጠይቀዋለን ማለት ነው። ወደ ጥያቄዎቻችን ከመግባታችን በፊት መጀመሪያ ኤክስፒሪየንስ ምን ማለት እንደሆነ እንመልከት። ኤክስፒሪንስ ማለት ልምድ ኦር ሰምቲንግ ዩቭ ዳን ቢፎር ማለት ነው። ለማንኛውም አይነት ስራ አፕላይ ስታደርጉ መቼስ ልምድ ሊኖራችሁ ይገባል። አለብዛ እናንተም ተቀባይነት እንደማታገኙ ታውቃላችሁ፣ አይደለ? ዛሬ ግን የምናየው እንደ ካሽየር እንድሪያስ፣ ብዙ አይነት ኤክስፒሪየንሶች ሊኖሩ ይችላሉ አይደለ? እስኪ እነዚ ኤክስፒሪየንሶች ምንድን ናቸው? ዋት አር ሰም ኦፍ ዘ ኤክስፒሪየንስስ ዩ ሃድ ወርኪንግ አስ አ ካሽየር? ሁለተኛ ደግሞ ሬስቶራንት ላይ ሰርቻለሁ። በሚመጡት ሂሳብ በመዝጋት ሂሳብ በመዝጋት የሚከፈሉትን በመክፈል ለሁለት ዓመት ለአንድ ዓመት ሬስቶራንት ላይ ለአንድ ዓመት ደግሞ ሆቴል ላይ ሰርቻለሁ። በአጠቃላይ ሁለት ዓመት ማለት ነው። እሺ እንድሪያስ የሰጠኝ ምላሽ አሪፍ ነው፣ ነገር ግን ጃብ ኢንተርቪው ላይ ስንገባ ኢንግሊሽ ነው ለመመለስ የምንፈልገው። እስኪ አንተ የሰጠኸኝን ምላሽ እንዴት ኢንግሊሽ ሰንተንስ አድርገን ኮንስትራክት ማድረግ እንችላለን የሚለውን ለእነሱም አንተም አንድ ላይ እናያለን ማለት ነው።

ምላሽን አሁን ሆቴል ማናጀር እንደነበር እንደገና ሌላም ቦታ እንደሰራክ መናገር ብዙ ጥቅሙ አይታየኝም። ሶ ኤክስፒሪየንስን ለሁለት ዓመት ከነበረ ኤክስፒሪየንስ ኦፍ ወርኪንግ አዝ ኤ ካሽየር ፎር ቱ ይርስ ብትመልስ በቂ ነው። ኦኬ ቀጣይ ደግሞ ስኪልስን ነው የምናየው። ሶ እንደነገርኳችሁ እነዚህ ቮካብሌሮች በጣም ብዙ ተያያዥነት አላቸው። ድረስ ኤክስፒሪየንስ ካለክ ስኪልስ ወይም ተሰጦ ዲቨሎፕ ማድረግ የማይቀር ነው። በመጀመሪያ ግን ስኪልዝ ምን ማለት እንደሆነ እንመልከት። ስኪልዝ ማለት ተሰጥኦ ወይም ችሎታ ነው። ኦ ደግሞ ወት ዩር ጎድ አት ማለት ነው። ለምሳሌ የእኔ እኔ ፐርሰናል ያለ ከነበረኝ ኤክስፒሪየንስ ዲቨሎፕ ያደረግኳቸው ስኪሎች ምንድን ናቸው የሚለው እንመልከት። እስኪ አንድሪያስን ከመጠየቅ በፊት አሁን ለአምስት ዓመት ቅርጫት ኳስ ተጫወቻለሁ። በዛ አምስት ዓመቶች ውስጥ ብዙ ብዙ ስኪሎችን፣ ተሰጥኦዎች ወይም ችሎታዎችን ማፍራት ችያለሁ ማለት ነው። አንደኛው የማንጠባጠብ ችሎታ እንደገና፣ ሌያፕ የሚባል አለ። ሌያፖችን በሚገባ የመጨረሽ ችሎታ አለኝ። ሌላ ደግሞ ስፒን ሙቭ የሚባል አለ። እሱንም ደግሞ በሚገባ ጋይዝ፣ የምሬ ነው ብላችሁ በጣም በጣም ጉድ ስኪል ብዬ የማስበው የቅርጫት ኳስ ላይ ስጫወት እሱ ነው። አሁን ግን ወደ ስራ ዘርፉ እናምጣውና እንድሪያስ ዛሬ ካሽርነት ነው አይደለ? ምን ነው እስኪ what are the different skills you

ኦኬ ቲም ፕሌይ አለ ማለት ነው እንድሪያስ በጣም አሪፍ ምላሽ ነው የሰጠኝ ሙከራም ደስ ይላል ኮንፊደንስም ደስ ይላል እስኪ በደንብ አድርገን አንድ ሰንተንስ ይዘንድ ኮንስትራክት እናድርገው አይደለ እንድሪያስ ሶስት ስኪሎችን አለ ማለት ነው አንደኛው እንዳልከው በንግግር ላይ አሪፍ ነህ እሱ ምን እንለዋለን ኮሚኒኬሽን ስኪልስ እንለዋለን ሁለተኛው እንደነገርከኝ ከቁጥሮች ጋር በጣም አሪፍ ነህ

ጥሩ የንግግር ተሰጥቶ ካላችሁ አይ ሃቭ ጉድ ኮሚኒኬሽን ስኪል ትላላችሁ ማለት ነው። በስራችሁ ዘርፍ አሁንም ከቁጥር ጋር የተያያዘ ባይሆንም ፍጥነት ካላችሁ፣ ትክክለኛ የሆነ ምላሽ የመስጠት አቅሙ ካላችሁ አም ፋስት ን አክሬት ዊት ዲስ ብላችሁ ትመልሳላችሁ ማለት ነው። ሶስተኛው ደግሞ ካሽርነት ላይ ብቻ ሳይሆን ማንኛውም አይነት ከስተመር ሰርቪስ ላይ ስትሰሩ ቲም ላይ አስፈላጊ ነው። ከባልደረቦቻችሁ ጋር መግባባት ጥሩ ግንኙነት ሊኖራችሁ ይገባል። አደለ እንደ ምክንያቱም አሁን እንድረስ ካሽር ሆኖ እኔ ዌተር ሆኜ ጥሩ ግንኙነት ከሌለን ስራው ሊበላሽበና ማለት ነው። ሶ እንድረስ ያለ ስኪሎች በጣም አሪፍ ናቸው። ቀጥልበት። አሁን ደግሞ የምንቀጥለው ስትሬንግስ የሚለውን ላይ ማለት ነው። ሶ ስትሬንግስ ምን ማለት ነው? ጥንካሬ ማለት ነው። ከምንም በፊት ሊትራል ደፊኒሽኑ ወይም የጉግል ወይም የዲክሽነሪ ደፊኒሽኑን ስናይ የስትሬንግትን ምን ያልመሰላችሁ መሰላችሁ? ኢትስ ዘ ኳሊቲ ኦር አቢሊቲ ኦፍ ቢንግ ፊዚካሊ ስትሮንግ ነው የሚለው ፊዚክሊ። ነገር ግን አሁን ፊዚካል ስትሬንግት ከካሽርነት ጋር ምንም ያገናኘው ነገር የለም አደለ እንድሪያስ? እሱንም አይደለም የምንፈልገው ብዙ ሜንታል የሆኑ ስትሬንግቶች አሉ። ከቲም ጋር ያለ ፕሌዮች ላይ ስትሬንግት ሊኖር ይችላል አደለ? እስኪ አንተን ልጠይቅህና ወርኪንግ አዝ ኧ ካሽር

ግፊት እያለ ጫና ውስጥ አሁንም፣ እንግዲህ ሶስት ኪሎችን ነው ሶስት ስትሬንግቶች ነው ይዘህ የወጣው ማለት ነው። ኦኬ እንጻፈውና እንመልከተው እስኪ ኦኬ የመጀመሪያው እንዳልከው በአንድ ሰዓት ላይ ብዙ ነገሮችን መስራት ትችላለህ። እሱ ምን እንለዋለን መሰለን ድረስ ማልቲታስኪንግ እንለዋለን። ማልቲታስኪንግ ኦኬ። ሁለተኛ ደግሞ ምንድን ያልከው፣ ግፊት ውስጥ ወይም ጫና ውስጥ ሆኜ ነገሮችን ገፍቼ መውጣት እችላለሁ፣ መስራት እችላለሁ። እሱን ደግሞ ምን እንለዋለን መሰለህ? ዩ ወርክ ወል አንደር ፕሬሸር ኦኬ። ሶ ወርኪንግ ወል አንደር ፕሬሸር ወርኪንግ አንደር ፕሬሸር እንበላ። ሦስተኛ ውስጥ ምንድን ነው ያልከው? አስታውሰኝ እስኪ። ጥሩ ነኝ ሂሳብ ላይ ዮር ጉድ ማቴማቲሽን ብለን እንያዘው። እሱን ደግሞ ማቴማቲሽን፣ ልክ ነህ። ደግሞ መቼስ የሂሳብ ሰራተኛ ሆነ ከቁጥር ጋር አሪፍ ካልሆንክ ምኑን ካሽር ሆንክ አይደለ እሺ አሁን ግን ድጋሚ ምንድነው ማየት የምንፈልገው፣ ድረስ ይህንን ኢነ ሰንተንስ ኮንስትራክት ማድረግ አለብን። ኦኬ ሶ ልብ ብላ አዳምጠኝ እናንተም ልብ ብላቸው አዳምጠኝ። ሶ ዋት ር ዘ ዲፍረንት ስትረንግስ ዩ ሃቭ ወርኪንግ አዝ አካሸር ብዬ ጠየኩ? ምን ብለህ ትመልሳለህ መሰለክ አይ ሃቭ ዲፍረንት ስትረንግስ ኦፍ ቢንግ ኤብል ተ ማልቲ ታስክ ወርኪንግ አንደር ፕረሽር ኤንድ ቢንግ አ ጉድ ማትማቲሽን ትላለክ ማለት ነው። ሶስቱንም አንድ ላይ ያጠቃልል የመለስ ነው ዊች አይ ቲንክ በጣም አሪፍ ጥንካሪዎች ነው ያሉት። ኦኬ ሶ እንዳልኳችሁ አሁን ስትሬንግ ካየን ዊክነስ ማየታችን አይቀርም፣ ምክንያቱም ጥንካሬ ካለ ድክመት መኖሩ አይቀርምና ማለት ነው። ሶ ዊክነስ ምን ማለት ነው? ድክመቶች ኦር ወድ ዩ ዋን ኢምፕሩቭ ኦን። እዚህ ጋር ልብ ብላችሁ እንድታውቁም ፈልገው፣ ድክመቶች ወይም ዊክነስ ሲል የማትችሉት ነገር ወይም ልትችሉ ማለት ጥራችሁ እግራችሁ ከሰራችሁ አይቀር መሻሻል የማትችሉበት ነገር አይደለም ሁሌ ነስንደ መሻሻል ይችላል። ይሄንን እንድታውቁ እፈልጋለሁ። እስኪ እንድሪያስ ግን መቼስ ጥንካሬ ካለ ድክመት ነበረ ደላ አዘጋሽ ትንሽ ያስቸገሩ ነገሮች ይኖራሉ ስትሰራ እነዚያ ድክመቶች እስኪ ነሽ ምንም ይሁን ምንም ሁሉም ነገር ሳይስተካከል አራሱ በጣም ማለት ነው። ሁሉንም ልክ ማድረግ ትፈልግ ነበረ። እሱ ምን ማለት እንደሆነ ታውቃለህ? ኢንግሊሽ ወይስ ፐርፌክሽንስት እንለዋለን። እንደነገርከኝ ከሆነ ዮር ስትሬንግት ቨሎ ያረካቸው እስኪሎች ጉድ ኮሚኒኬሽን ስኪል ነው አይደለ? ኦቨር ታይም አሻሽለከዋል ማለት ነው። እንደነገርኳችሁ ነው። ሰምቲንግ ዩ ዋንት ቱ ኢምፕሩቭ ኦን ዊክነስ ነው። እንድርያስም መጀመሪያ ያፈር ነበረ፣ ንግግሩ አሪፍ አልነበረም። ነገር ግን ኦቨር ታይም እያሻሻለ መጥቶ እንዲሁም ተሰጥቶ ችሎታው አድርጎት አልፈዋል ማለት ነው። ይህንን እስኪ አሁንም ኢን ሰንተንስ ኮንስትራክት እናድርገው። እንድርያስ ሃዝ ዲፍረንት ዊክነስስ

ኃላፊነት ኦር ዘ ወርክ ዩ ማስት ዱ ማንኛውም አይነት የስራ ዘርፍ ላይ ስንሆን ስንሰራ እስካለን ድረስ የተለያዩ አይነት ኃላፊነቶች አሉብን አይደለ? ኦኬ አንተ እንደ ካሽየር ስትሰራ፣ ወት ወር ዘ ድፍረንት ሪስፖንሲቢሊቲስ ዩ ሃድ ኃላፊነቶች ማለት ነው። ኦኬ ሪሲት ቆርቼ እሰጣቸዋለሁ

ሀንድሊንግ አይተምስ በለው። እንድሪስ አሁንም ሶስት ሬስፖንሲቢሊቲዎችን የነበረክ ሜይንሊ ነው፣ በዋናኝነት ነው እንጂ መቼስ ሌሎችም ነበሩክ አይደለም ኦፍኮርስ ጊግ ቪንግ ሪሲፕትስ ባለንሲንግ ካሽ ራወር እና ሃንድሊንግ አይተምስ አይደለ? እነ ሴንተንስ አድርገን እንየው ይሄንንም ማለት ነው። ኢንድሪያስ ሀድ ዲፍረንት ሬስፖንሲቢሊቲስ ላይክ ጊቪንግ ሪሲፕትስ፣ ባለንሲንግ ካሽ ራወር አንድ ሃንድሊንግ አይተምስ ብለን እንመልሳለን ማለት ነው። ጥያቄ አለ? የመጨረሻው ደግሞ ዛሬ የምናየው ሳላሪ ነው፣ ደሞዝ አይደለ? ዋናው ሁላችንም የሚያስደስተን ነገር ሶ ደሞዝ ኦር ሳለሪ ለሰራነው ስራ የሚከፈልን ገንዘብ ነው። ሪስፖንሲቢሊቲዝ ላይ ኃላፊነት ነው አይደለ። ኃላፊነት ደግሞ እኛ መተግበር ያለብን ነገሮች ናቸው አይደለ ። ከዛ ኢን ሪተርን የምናገኘው ነገር ደግሞ ሳለሪ ወይም ደሞዝ ሁሌም መኒ ነው ደሞዝ እንለዋለን ማለት ነው። እዚህ ጋር ልብ ብላችሁ እንድታውቁ የምፈልገው ኢንተርቪው ላይ ዋት አር ዮር ኤክስፔክቴሽንስ ተብለን ልትጠይቅ ይችላል እንድሪያስ አይደለ ያ ኤክስፔክቴሽን ምንድን ነው ሊሆን የሚችለው? ዳጎስ ያለ ብር። ኤግዛክትሊ። ሶ መልሳችሁን ከምትሰጡት ኃላፊነት ጋር ወይም ወርክ ዩ ማስ ዱ ከዛ አንጻር ብትመልሶ አሪፍ ነው። አሁን እንደ ካሽር ሳላሪ ስንት ነው ብዬ ልጠይቀ አልፈልግም። አንደኛ ከካሽር ካሽር ይለያያል። እንደገና ከስራ ዘርፍም ከአንዱ ስራ ዘርፍ ከሌላኛው ስራ ዘርፍ በጣም ይለያያል። ኦኬ ይህንን ይመስላሉ። እንግዲህ ዛሬ ያየናቸው ቮካቡላሪዎች የዛሬ ቪዲዮ ይህንን ይመስላል። ስለተከተላችሁን እናመሰግናለን። ሪካፕ ለማድረግ ዛሬ ያየነው ስለ ጃብ ኢንተርቪው ነው። ዴፊኒሽኑ፣ ዲፍረንት ቮካቡላሪዎች የስራ ዘርፍ ላይ ኤክስፔሪንስ፣ ስኪልስ፣ ስትረንግት፣ ዊክነስ፣ ሪስፖንስብሊቲ እና ሳለሪ ምን ማለት እንደሆነ አይተናል። ማንኛውም አይነት ጥያቄ ካላችሁ እንድሪያስ፣ መቼስ ጥያቄ የለኝም ብልሃል። ኦኬ፣ ኮሜንት ላይ እናንተ ጥያቄ ካላችሁ አሳውቁን። እንድንሰራላችሁ የምትፈልጉት አይነት ቪዲዮ ካለ አሳውቁን። መልካም ቀን። ቻው ጋይዝ